መኪና የኔ ነው ጌታንበት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ። ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬን ጊዜ በጣም ደስ በሚል ነገር የመጣሁት ማለት ነው። እሱ ምንድን ነው፣ ማርክን እንኳን ደስ አለህ ኮንግራብ በሎስ ሌላቸው ነው ማርክ እንግዲህ መኪና ገዝቷል። እንደምታዩት ያበደ መኪና ነው የገዛው። ቡታጅራዎች አልተቻሉም እምላቸዋለሁ። የምር በጣም ነው ደስ የሚለው። አንድ ሰው ሰርቶ ለፍቶ በቃ ተጣጥሮ የሆነ ደረጃ ላይ ሲደርስ በጣም ደስ ነው የሚለው ማለት ነው። ለዛም ደግሞ እንደምታዩት በባለፈው ዛሬ ሁለት ሳምንት ሶስት ሳምንት ነው ብሮክ መኪና እየገዛው፣ አሁን ደግሞ ማርክ ገዝቷል። እንግዲህ የሴቶቹ ቻሌንጅ ይቀራል ብለን እናስባለን። እነ ሀይሚ እነ ሩታ ይቀራሉ ማለት ነው። ለማንኛውም ማርክ ይህን የመሰለ መኪና ገዝቷል። በጣም ነው ደስ የሚለው። በነገራችን ላይ ስራ ክቡር ነው እላቸዋለሁ እና አንድ ሰው ለፍቶ ጥሮ ከሰራ ትልቅ ደረጃ ላይ የማይደርስበት ምንም አይነት ምክንያት የለም። እውነት ነው ላቸው እና ስራ፣ ሰዓት መርጡ፣ ስሩ። በነገራችን ላይ እናቱን ራሱ እንዴት ደስ እንዳላት ያንተ አይደለም እያለች ነበር። እየቀለድክ ነው። እውነትን ነው ያንተ ነው ናም እያለች ነበር እና እናትን ራሱ ሳፕራይዝ አድርጓታል። የመኪናውስ እሺ፣ ግን ሚስት አግብተህ እንዳታመጣ እኔ ሳልሰማ እደነግጥብሃለሁ እያለች ነበረ እና እንደምታዩት ማርክ እናቱን በጣም ነው ያስደሰታት። ይሄን እንደማየት ማለት የሆነ ልጅ እያላችሁ ለእናቴ ይሄ እናደርጋለሁ ለአባት ይሄ እናደርጋለሁ ብለን እንመኛለን። እኛ ልጆች አለ አሁን ራሱ ቢኖረን እና ምን ማድረግ እንዳለብን በጣም ብዙ ነገር እንፈልጋለን። ደስ የሚለው ነገር ደግሞ በአጭር ጊዜ ያን የምትፈልጉትን ወይም ደግሞ አሳካዋለሁ ብላችሁ የምታሳኩትን ነገር በቅርብ ወይም በአጭር ሰዓት ስታደርጉት ደግሞ ምንኛ ደስ ይላል መሰላቸው። እና እንዳልኳችሁ ነው። በጣም ነው ደስ ያለኝ እኔ በግሌ ምክንያቱም በቃ ደስ ይላል አንድ ሰው ሰርቶ ለፍቶ እንደዚህ ሲለወጥ ደስ የሚለውና እና ቡታጅራዎች ትችላላችሁ አልተቻላችሁም በቃ የምሬን የምላችሁና ይመቻችሁ እንግዲህ ማርክን እንደምታዩት ባለመኪና ሆኗል ከዚህ በኋላ እግረኛ መሆን የለም ታክሲ መጠበቅ መጋፋት ምናምን ነገር ሊቀር ነው ማለት ነው። እንግዲህ ከቡታጅራ ውስጥ መጀመሪያ የገዛው አብርሽ ነበረ፣ ከዛ ብሩኬ፣ ከዛ ደግሞ ማርክ ነው። አሁን ተራው የማነው? የኤፍሬም ይሆናል ማለት ነው ተራ። ከዛ ደግሞ ወደ ሴቶቹ ይገባል። ሴቶቹ ነገርም ጣጣ የለውማ፣ ወንዶቹ ካላቸው ሴቶቹ ከነሱ ጋር ስለሚሄዱ። አሁን አስባችቷል ሀይሚ መኪና ቢኖራት እና ወደ ቡታጅራ የሚሄዱ የሚፈልጉ ሁለት እኮ ተከታታይ ሆኖ ነው የሚሄዱት፣ ወይም የአንደኛቸው መኪና ይቀመጥና አንደኛቸው ነው የሚሄዱ። ስለዚህ ወንዶቹ ካላቸው ሴቶቹ አስፈላጊ ነው ብለን አናስብም። ባለፈው ሀይሚ ስትል ነበረ በብሮኬ ትቀኛለች ምናምን ነገር ብለዋት በጣም አናደዋት ነበር። እና ምን ታውቃላችሁ እሱ መኪና ገዛ። ምናልባት እኔ ደግሞ ቤት ገዝቼ ቢሆንስ ብላለች። ስለዚህ ወንዶቹ መኪና ከገዙ ሴቶች ደግሞ የሆነ ቤት ገዝተዋል ብለን እናስባለን። ስለዚህ የምንላችሁ ነው፣ ወጥራችሁ ስሩ ነው የምላችሁ፣ የምሬ ነው የምላችሁ። ወጥራችሁ ስሩ የማዳም ቅመሞች። እኔ በተለይ እኔ እንዴት አድርጌ እንደምነግራችሁ አላውቅም። የማዳም ቅመሞች ማለት ነው፣ ክፈቱ ስሩ እላችኋለሁ። እርስ በእርሳችሁ ተደጋገፉ። በቃ ከማዳም ቤት መውጣት አለባችሁ። ገብቷችኋል አይደል? ሁሌ ማዳም ቤት የሆነ አምስት ዓመት ስድስት ዓመት አልበቃ ብሎን አስር ዓመት አስራ አንድ ዓመት ሁላ ቁጭ ያለን ሰዎች አለን። ህይወት አይለወጥም። በዛ ላይ ደግሞ ድካሙም እንዳለ ነው። ስለዚህ እርስ በርሳችሁ ግሩፕ ተሳተፉ። በነገራችን ላይ ቻናል ማሳደጊያ ግሩፖች ምናምን ነገሮች አሉ፣ በውስጥ አውሩኝ ማለት ነው። አከፋፈት ማወቅ የምትፈልጉ ልጆች ካላችሁ በውስጥ አውሩኝ ማለት ነው። ምክንያቱም ቅንነት ለራስ ነው። ከታከራይ ለክፈቱ እርስ በርሳችሁ ተያዩ። እኛ ችግራችን በቃ እርስ በርሳችን አንደጋገፍም፣ ለዛ ነው እንጂ እናንተም ብሰሩ ከማዳም ቤት ከምሰሩት በተሻለ ሊከፍላችሁ ስለሚችል ክፈቱ። አንደኛ እዚህ ጋር አልባሌ ቦታ በየቲክቶኩ በየ በማይረባ ወሬ ከምትጨርሱት ሰዓት ካላችሁ በየግሩፕ ዝም ብላችሁ ገስ ላይ የተሰቅላችሁ ስለማያገባችሁ ሰዎች ከምታወሩ በቃ ስራ ላይ አውሉት። ዋይፋይ መገኘቱ ካልቀረ ስልካችሁ መጋሉ ካልቀረ ስራ ፈታችሁ ወይም ስራ ላይ ሆናችሁ መስራታችሁ ካልቀረ ሊቭን ቢያንስ ይሄ የምትከራከሩበትን ሊቭ ወደ ዩቲዩብ አምጥታችሁት አንደኛዋ ቤት ላይ ተሰቅላችሁ ከሆነ የምታወሩት ያ ሰዓት ይቆጥርላታል። ገብታችኋል አይደለ? ሰዓት ቆጥርላት ማለት ደግሞ በአጭር ጊዜ ሰዓት እንደምታውቁት ዩቲዩብ ላይ አንድ ሺ ሰብስክራይብ እና አራት ሺህ ዋቻው ላይ ያስፈልጋል እና እሱ ቶሎ ይሞላላችኋል። ቀላል ኮኑ ደማ ቲክቶክ ላይ ያላችሁን ግሩፕ አምጥታችሁ ወደ ዩቱብ ማምጣት ነው። ሌላ ምንም ነገር የለውም እና ያ ሁሉ ሰው ዝም ብሎ ስራ ሰቶ በማይመለከተው ነገር ዝም ብሎ እርስ በሱ ከሚጣላ ወደ ስራ ቀይሩት ብዬ እላለሁ። ይሄን ስላችሁ ደግሞ እንዳይደብራችሁ አንዳንዴ ቆም ብላችሁ ካሰባችሁት ያው ለራሳችሁ ብዬ ነው ማለት ነው እና ከሰራችሁበት፣ አንድ ሰው ጠንክሮ ከሰራ የማይለወጥበት ነገር የለምና በርቱ ያቸዋለሁ። እና ማርክ እንኳን ደስ አለህ። የመቼህ ከዚህ በላይ ገና ይገባሃል። የሰራ ሰው ደግሞ ገና ብዙ ነገር ይችላል፣ ማድረግም ይችላል። ምንም በነገራችን ላይ በምድር ላይ ማለት ነው እስከ ሰራችሁ ድረስ ሰው ያደረገው በሙሉ ማድረግ አያቀታችሁ። ምክንያቱም ያ ሰውም ሰው ነው አይደለም? እናንተም ሰው ናችሁ። ስለዚህ ያ ሰው ጥሮ ለፍቶ ከሆነ ሆነ ቦታ ደረጃ የደረሰው እናንተም ከለፋችሁ እዛ ቦታ ማደርሱበት ምንም አይነት ምክንያት የለም እላቸዋለሁ። ስለዚህ ጉዞ ወደፊት፣ ጊዜያችሁን በአግባቡ አታቃጥሉ። ምክንያቱም ጊዜ አንድ ካለፈ አለፈ ነው። በነገራችን አንዳንድ ሰው ጊዜ ወርቅ ነው ይላል። እኔ ግን ከወርቅ በላይ ነው፣ ህይወት ነው ምክንያቱም የሆነ ሰው በህይወት ካለፈ ድጋሚ አታገኙትም። ጊዜም እንደዛ ነው፣ አንድ ካለፈ ማለት ነው አይደለም? በወርቅም፣ በዳይመንድ፣ በእንቁ በምንም ነገር አትቀይሩትም። ስለዚህ እዚህ ጋ እናንተ የምታዩት ማዳም ቦር ሰላሳ ሺህ ምናምን ሰጣቸዋለች። ከዛ እሷን በቃ ተመስገን ብላችሁ ግማሿን ፈታ እያላችሁባት ግማሿን ለቤተሰብ እየላካችሁ በቃ ዛሬም እዚህ ናችሁ፣ የዛሬ አመትም እዚህ ናችሁ፣ ቀጣይም እዚህ ናችሁ። እና ያ ደግሞ መቼም ህይወትን ሊቀይር አይችልም። ለራሳችን ማንሆንም ለቤተሰብ ማንሆንም ከእጅ ወደ አፍ አይነት ኑሮ ኖር የሚያስችለን ማለት ነው። ስለዚህ ንቁ ላችኋለሁ። ቢያንስ ቢያንስ እዚህ ማዳን ቤት ሆናችሁ ያው ምንም አይነት አይዲያ የለም ለመስራትም አይመችም። ነገር ግን ቻናሉን አሳድጉት ገብቷቸው አላደለ። ቻናሉን ዝም ብላችሁ ሰብስክራይብ የያዙበት ፎሎር ቤተሰብ የያዙበት እና ኢትዮጵያ ገብታችሁ መጥ ስራ የምትሰሩ አይነት ከሆናችሁ ተመልካች በራሱ ሰዓት ይመጣል። ያ ማለት አገራችሁ ላይ ሰርታችሁ መለወጥ ትችላላችሁ ማለት ነው እና ይሆን አልችለውም ብላችሁ ደግሞ አታስቡ ማለት አንዳንድ ሰው ሳይገባ ሳይሞክረው አረ ይህ ነገር ከባድ ነው ብለው ዝም ብሎ የሚተው ነገር አለ እና መሞክረን ያከለ ነገር የለም። የምድር ያልተገላበጠ ያራል ይባላል እና የሆነ ነገርን ስራ ሞክሩት። ልምዱን የያዙት ገብታችሁበት ከደበራችሁ ልታወት ትችላላችሁ። ግን የሆነ ነገር መሞከር የሆነ ነገር ሲኖር መሳተፍን ልመዱ ላቸዋለሁ። ውድና የተከበራችሁ የቻናሌ ቤተሰቦች ውድድ ነው ማድረጋችሁ፣ ውድድ ያደረጋችኋለሁ። የምር እኔ ያው አንዷ የማዳም ቅመም እንደመሆኔ አውቀዋለሁ። ማዳም ቤት ያለው ምንም ጥሩ ቤት እንኳን ገጠመን ብንባል ያለውን ነገር አውቀዋለሁ፣ ከነፃነት ጀምሮ ከምን ነገር እና አንዳንዴ ይህን ማዲያም ቤት የምናገኘውን ገንዘብ አገራችን ላይ ከሀገራችን ሳንወጣ እንዴት አድርገን ማግኘት እንችላለን ብዬ ብዙ ጊዜ ያስባለሁ ማለት ነው። እና ለዛ ይሄ ዛሬ ደግሞ አሁን ላይ ሁሉ ነገር በሚዲያ ነው፣ ሁሉ ነገር በኦንላይን እስከሆነ ድረስ ኦንላይን ስልክ ከያዛችሁ አይቀር ዋይፋይ በደንብ መጠቀማችሁ ካለሆነ አይቀር እንደዚህ እንደዚህ አይነት ስራ ብትሰሩ አሪፍ ነው ብዬ አስባለሁ። ይሄን ስራችሁ ግን ይሄ በኦንላይን ስራ አለ ምናምን እያሉ የሚጠሯችሁን አይደለም፣ እሱሱን እያልኩን ሳይሆን ብቻ ግን ሳላላችሁን አሳድጋችሁ ኢትዮጵያ ገብታችሁ የተለያየ ነገር በመስራት እራሳችሁ መቻል ትችላላችሁ ማለት ነው። ለማንኛውም ሰላማችሁ ብዝት ይበልኝ። ማርክ፣ እንኳን ደስ አለህ በድጋሜ ይመቸፍም